ኢትዮጵያ በአፍሪካ ብዙ ጊዜ ከፓንአፍሪካኒዝም እንቅስቃሴ ማኳያ የተለየ የታሪክ ቦታ አላት። ከነዚህ ውስጥ አንዱ ኢትዮጵያ በፓንአፍሪካኒዝም እንቅስቃሴ ውስጥ በአፍሪካውያን በጥቁር ሕዝቦች የጥቁር የሰው ዘሮች በሙሉ የተለየ ቦታ ያላት ከአድዋ ድል ጋር በተያያዘ ነው። ይሄኛው ሌላኛው የአድዋ ድል ሌላኛው ከአድዋ ድል ጋር የሚመሳሰል በዚህኛው ትውልድ የተፈጸመ ስለሆነ ብሔራዊ ኩራታችን በስሟ በመሳትነት የተገኘ የጋራ ድላችን ነው ብለን መውሰድ እንችላለን። ታላቁ የህዳሴ ግድብ ለምሳሌ አሁን ባለው ሁኔታ ከታላቁ የህዳሴ ግድብ በሚመነጨው ሀይል ወይም ከምናገኘው ፓወር ለሱዳን፣ ለጅቡቲ፣ ለኬንያ ፓወር ኤክስፖርት ማድረግ ጀምረናል። ስለዚህ ከአፍሪካ ጎረቤት ወንድሞቻችን ጋር ከጎረቤት ሀገራትና ወንድም ህዝብ ጋር በዚህ ፕሮጀክት ምክንያት መተሳሰር ጀምረናል ማለት ነው። ለኢትዮጵያውያን ታላቁ የህዳሴ ግድብ የመቻላችን ምልክት የሞራላችን ከፍታ ነው። ይሄ የሚባልበት ዋናው ምክንያት ምንድን ነው? ታላቁ ህዳሴ ግድብ እንዳይገነባ የታላቁ ህዳሴ ግድብ አይነት ትላልቅ ፕሮጀክቶች በሀገራችን በተፈጥሮ ሀብታችን መልማት እንዳንችል ያልተሰራብን አይነት ደባ አልነበረም፣ ያልተሞከረም ተንኮል አልነበረም። ከነዚህ ውስጥ አንዱ ኢትዮጵያውያን በተረጋጋ ሁኔታ ውስጥ እንዳይኖሩ ማድረግ ነው። ኢትዮጵያውያን በሰላም ውስጥ እንዳይኖሩ ማድረግ ነው። በሌላ በኩል ደግሞ ኢትዮጵያውያን ለዚህ ግድብ ምንም አይነት ድጋፍ እንዳያገኙ እርዳታ፣ ድጋፍ ከየትኛውም ከየትኛውም የዓለም አካባቢ ከየትኛውም የወዳጅ ሀገራት ከየትኛውም የዓለም አቀፍ ተቋማት እንዳያገኙም ተሰርተዋል። እነዚህ ነገሮችን ሁሉ አልፈን ይህን ግድብ በመስራታችን ምክንያት ትርጉሙ ለኛ የመቻላችን ምልክት ነው፣ የሞራላችን ከፍታ ነው ብለን እንላለን ማለት ነው። በዚህም ምክንያት በኢትዮጵያ ታላቁ ህዳሴ ግድብ በኢትዮጵያውያን ላብ፣ ደም፣ አጥንት፣ ሀብት የተገነባ ቢሆንም ለኢትዮጵያውያን ብቻ ሳይሆን ለአፍሪካ ወንድሞቻችንም የጋራ ተጠቃሚነትን የሚያረጋግጥ ፕሮጀክት ነው ብሎ መውሰድ ይቻላል።